ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት በሰላማችሁ ይዛ። ለዚህ ቻናል ገና አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ ኢሞ፣ ቴሌግራም፣ ዋትሳፕ፣ ጎግል ሚትና ሌሎችም አማራጮች እየተጠቀምነ ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን ማለት ነው። ስለሆነም በየትኛውም ዓለማት ብትሆኑ በሚመቻቸው ሰዓት ሙሉ 24 ሰዓት ስለምናስተምር ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ትምህርታችሁን መከታተል ትችላላችሁ ማለት ነው። ዛሬ ደግሞ ትምህርት ይዤላችሁ የመጣው የአማርኛ ቃላቶችን በእንግሊዘኛ እንዴት መጻፍ እንደምንችል በተለይ ለመግባቢያ የሚሆኑ ቃላቶችን ወይም ደግሞ ሀረጋቶችን እነሱን ቀጥታ በእንግሊዝኛ ፊደላት ተጠቅመ እንዴት እንጽፋለን የሚለውን ዛሬ በደንብ እናያለን ማለት ነው። በደንብ አድርጋችሁ ተከታተሉ። ዛሬ ሙሉ አማርኛውንም እንግሊዝኛውንም ሁለቱንም ትልቅ ለመልመድ መሰረት የሚሆናችሁ ነገር ስለሆነ ሁለቱም ትማሩበታላችሁ። አማርኛውን ትማራላችሁ እንግሊዝኛውንም፣ ሁለቱንም በደንብ የማትችሉ ከሆነ ለሁለቱም በጣም መሰረት ስለሆነ ዛሬ ይዤላችሁ የመጣው ትምህርት በደንብ አድርጋችሁ ተከታተሉኝ። እንግዲህ ገና አዲስ ከሆናችሁ እየጻፋችሁ ቢሆን የበለጠ ተመራጭ ይሆናል። ምክንያቱም በደንብ አድርጎ እንዲያዛችሁ እየጻፋችሁ ብትከታተሉ መልካም ነው ብላችኋለሁ። ካልቻላችሁ ደግሞ ቪዲዮውን እያስቆማችሁ ማልማለ እየደገማችሁ ቢሆን በደንብ አርጋችሁ ተከታተሉ። ያልገባችሁ ነገር ካለው ኮሜንት መስጫ ላይ ማስቀመጥ ትችላላችሁ። አሁን ቀጥታ ወደ ትምህርቱ ገባለሁ። እኔ አነብላችኋል እናንተም ደግሞ አብራችሁ እየተከተላችሁ ትላላችሁ ማለት ነው። እንግዲህ እዚህ ጋር የምታያቸው እነዚህ በጥቁር የተጻፉት የአማርኛ ቃላቶች ናቸው፣ የአማርኛዎች ናቸው። በዚህ በኩል ደግሞ ያሉት ደግሞ እንግሊዘኛዎች፣ በቀይ ያሉት ደግሞ እንግሊዘኛ ናቸው። እነዚህ ያው ቃላት ባይሆኑም የሆነ ሀሳብ ናቸው። አንድ ሀሳብ ለማስተላለፍ ብዙ ጊዜ የምንጠቀማቸው ቃላት ወይም ደግሞ ሀረጋት እንላቸዋለን። እነዚህ ደግሞ ምን ይባላሉ? ለነዚህ ቀጥታ የእንግሊዘኛ ፊደላት ተጠቅመን የጻፍናቸው ትርጉሞች ናቸው ማለት ነው። ይህ ቀጥታ ሲነበብ ተመሳሳይ ነው ድምፁ። አሁን ይህን አነበብን ማለት ምንም ነገር ሳንቀይር ይህን እናነበዋለን። ነገር ግን በምንድን ነው የሚለይ ጽሑፎቹ? ይሄኛው የአማርኛ ፊደል ተጠቅመን የጻፍነው፣ ይሄ ደግሞ የእንግሊዘኛ ፊደላትን ተጠቅመን ነው የጻፍነው ማለት ነው። ኦኬ አሁን ከዚህ መጀመሪያ አማርኛውን እናነባለን ከዛ ቀጥለን እንግሊዘኛውን እናነባለን። እሺ፣ ከዚህ ጀምር። ሰ ላ ም ሰላም፣ ነሽ ነሽ፣ ሰላም ነሽ ይላል። ሰላም ነሽ ይላል። ይሄ በእንግሊዘኛ ለመጻፍ ሰ ማለት ኤስኢ ነች። ኤስኢ ሰ ነች። ኤል ኤ ላ ኤም ም ምን ይላል? ሰላም ይላል። ሰላም ኦኬ። ነ ማለት ደግሞ ኤንኢ። እንኢ ነ ሽ ማለት ኤስ ኤች ኤስ ኤች ነሽ ይላል። ስለዚህ ሲነበሚላል ሰላም ነሽ ሰላም ነሽ ይላል። ኦኬ ወደ ሁለተኛው ስንመጣ ደግሞ ሰላም ሰላም ናችሁ ናችሁ ሰላም ናችሁ ለማለት ደግሞ እንዴት ነው የምንጽፈው? በእንግሊዘኛ ሰላም ናችሁ ለማለት ሰላም የሚለው እነዚህ ጋር እንዳልኳችሁ ኤስ ኤ ሰ ብያችኋለሁ። ኤል ኤ ላ ኤም ደግሞ ምብለናል እዚህ ላይ ምን ይላል? ሰላም ይላል። ሰላም ና ማለት ደግሞ ኤን ኤ ነች። ከዚህ ጋር ነ ማለት ኤን ኢ ብለናል። ኤን ኢ ብለናል እንግዲህ ነን ኤን ኢ ናት። ምክንያቱም የመጀመሪያ ድምጽ ወይም ደግሞ የመጀመሪያ ፊደል ስለሆነች ነው። የመጀመሪያ ፊደላቶች እንግዲህ አናባቢ ኢ ነው የሚያስገቡ። ከዚህ ጋር ግን ና ግን ምን ሆነች? ኤን ኤ ሆነች። ቢኮዝ ምንድነው ና ማለት አራተኛ ፊደል ነች። አራተኛ ፊደል ደግሞ አናባቢ ኤ ነው የምንጠቀም። ስለዚህ ምን ይሆናል? ኤን ኤ ና ማለት ነው። ኦኬ ቺ ማለት ደግሞ ስድስተኛ ድምጽ ነች። ስድስተኛ የኤች ኤ ቤተሰብ ነች። ስለዚህ ሲ ኤች ቺ ተብሎ ይነበባል። ሲና ኤች ሁለቱ አንድ ላይ ቺ። መጨረሻ ደግሞ ሁ ናትች ሁ ማለት ደግሞ ኤች ዩ ኤች ዩ። ምክንያቱም ነው ሀ ስለተጻፍ ኤች ኤ ነች። ሁለተኛ ፊደል ነች ሁ ማለት ሁለተኛ ፊደላቶች ደግሞ አናባቢ ዩ ያስገባሉ። የመጀመሪያ ተነባቢዎች ግን እንደየ ፊደላቱ ሚላ የሆኑ ሁለተኛ ፊደሎች ግን አናባቢ ማንንም ያስገቡ ዩን ያስገባሉ። ስለዚህ ሁ ለማለት ኤችዩ ይገባል ማለት ነው። ስለዚህ ምንለን ናችሁ በአንድ ላይ ስናነበው ሰላም ናችሁ፣ ሰላም ናችሁ ይላል ማለት ነው። ኦኬ ወደ ቀጣይ ስንመጣ ደግሞ እዚጋ ደህና፣ ደህና አደርህ፣ አደርህ ደህና አደር ለማለት፣ ደህና አደር ለማለት ደግሞ ደ ማለት ዲኢ፣ የመጀመሪያ ፊደል ህ ማለት ህ ማለት ኤች ብቻ ምክንያቱም ስድስተኛ ፊደል ስለሆነች ና ማለት ኤንኤ ከዚህ ጋር ማይተናል። ናቹ ስንና የዚህ ጋር እዚህ ጋር እዚህ ናቹ ተመሳይ ናቸው። ኤንኤ ብለናል። ስለዚህ ደህና ለማለት ድኢ ደ ኤች ህ ኤንኤ ና ደህና ይላል። አ ደ ር ህ ለማ አደር ለማለት ደሞ አ ማለት ኤ ናት። መጻፍ ኤ እንደ አ ተነባለች። ደ ድኢ እዚህ ጋር ማይተናል። ር ማለት አር ብቻ። ህ ህ ኤች ብቻ አደርህ ደህና አደር ደህና አደር ይላል ማለት ነው። ኦኬ ከዚህ ጋር ደግሞ ደህና ደህና አደርሽ፣ ደህና አደርሽ፣ ደህና አደርሽ ለማለት ደግሞ ይሄው ደህና አደር ለወንድ ሲሆን እዚህ ጻፍነ ደህና አደርሽ ደግሞ ለሴት ሲሆን ደግሞ ደህና የሚለው እዚህ ጋር ተመሳሳይ ነው። ይሄው ዲኢ ኤች ኤንኤ ኤ ደህና አ ለማ ኤ ደ ዲኢ ር አር ብቻ ሺ ኤስ ኤች አሁን ለሴት ሲሆን መጨረሻ ላይ እስከኔ የተቀየረች አደርህ፣ ለማት ህ ነበር የተጠቀምን። ህ ስንል ኤች ብቻ ሆነ። አደርሽ ለማት ደግሞ ሽ ስናደርግ ምንድነው? ኤስ ኤች ኤስ ኤች ማለት ነው። ስለዚህ ምን ይላል? ደህና አደርሽ፣ ሽ፣ ደህና አደርሽ ይላል ማለት ነው። ኦኬ ጉድ። ወደ ቀጣዩ ስንመጣ ደግሞ ደህና ደህና ዋ ልህ ዋልህ ደህና ዋልህ ለማለት ደግሞ ደህና ዋልህ። ደህና የሚለው ተመሳሳይ ዲኢ ደ ኤች ህ ኤን ኤ ና ደህና ዋ ዋ ማለት አራተኛ ፊደል ነች። ዋ ማለት ደብሊዩ ኤ ዋ። ሊ ማለት ደግሞ ኤል ብቻ፣ ስድስተኛ ፊደል ህ ኤች ብቻ። ዋልህ ደህና ዋልህ ደህና ዋልህ ይላል። እሺ ከዚህ ጋር ደግሞ ደ ህ ና ደህና ደህና ዋ ልሽ ዋልሽ ደህና ዋልሽ ደህና ዋልሽ ለማለት ደግሞ ደህና የሚለው ዲኢ ደ ኤች ህ አይ ነኤ ና ተደጋጋሚ አይተነዋል። ይህን መርሳት የለባችሁም። ደህና ዋልሽ የሚለው ደግሞ አዚጋ ሆንም ደህና አደርህና ደህና አደርሽ እንዳልነው ደህና ዋልህና ደህና ዋልሽ ለማለት ደግሞ የተቀየረው የመጨረሻዎቹ ህና ሽ ሆኑ ማለት ነው። ስለዚህ እስከዚህ ተመሳሳይ እንመጣለን። ይኸው ደህና ደህና ዋ ሚለው ዋ ተመሳሳይ ኤል ኤል እዚህ ጋር የመጨረሻዎቹ ናቸው የተቀየሩ። ዋልሽ ለማለት ሽ ስትጻፍ ኤስ ኤች ነው። ኤስ ኤች ሽ ነች። ህ ግን ኤች ብቻ ነበረሽ ነው። ስለዚህ ለሴት ሲሆን እንደዚህ ይጻፋል። ደህና ዋልሽ፣ ደህና ዋልሽ ይላል ማለት ነው። ኦኬ። ከዚህ ጋር ደግሞ እ ን ዴ ት እንዴት፣ እንዴት አመሸሽ፣ አመሸሽ እንዴት አመሸሽ እንዴት አመሸሽ ለማለት ደግሞ እ ስትጻፍ ኢ ነች። ኢ እንደ እ ትነበባለች። ን ኤን ብቻ ዴ ዴ አምስተኛ ፊደል አናባቢ ኢ ነው የምናስገባ። ዲ ኢ ዴ። ከዚህ ጋር ዴንም ዲ ኢ ብለናል። እንግዲህ ምንድነው የመጀመሪያ ድምጽና አምስተኛ ድምጾች አናባቢ ተመሳሳይ ኢ ነው የሚያስገቡ። ለዛ ነው ዴንም እንደ ዲ ኢን እንደ ዲ አነበብን ማለት ነው። ምክንያቱም ዴ አምስተኛ ድምጽ ፊደል ስለሆነች ኦኬ፣ ትይ ደግሞ እንደ ት ትነበባለች። ስለዚህ ምን ይላል? እንዴት ይላል፣ እንዴት አመሸሽ። አመሸሽ ለማለት አለ ማለት አይ ብቻ፣ መ ኤም ኢ፣ ሻ ኤስ ኤች ኢ ኤስ ኤች ኢ ሻ። ሺ ደግሞ ስድስተኛ ፊደል ኤስ ኤች። እዚህ ጋም ዋልሽ ስንል ሺ ብለን ኤስ ኤች እንዳልነው እዚህ ጋም ሺ ኤስ ኤች ይሆናል። ስለዚህ ምን ይላል? አመሸሽ፣ እንዴት እንዴት አመሸሽ ይላል ማለት ነው። ኦኬ ጉድ። እሺ ከዚህ ጋር ደግሞ ከዚህ ጋር እንዴት እንዴት አመሸህ አመሸህ። አሁን ደግሞ ለወንድ ሲሆን እንዴት አመሸህ። እንዴት የሚለው አሁን ቀደም ብለን እንዳየነው ተመሳሳይ ነው። እንዴት፣ ዴ ለማለት ዲ ኢ ት ለማለት ደግሞ ቲ ብቻ። እንዴት አመሸህ የሚለው ደግሞ አ ማለት ኤ ነች ብለናል። መ ኤም ኢ ነች ሸ ኤስኤች ኢ ነች። ህ ለማለት ደግሞ ኤች ብቻ ኤች ብቻ። ስለዚህ ምን ይላል? እንዴት አመሸህ እንዴት አመሸህ እንላለን ማለት ነው። እሺ ከዚህ ጋር ደግሞ መ ል ካ ም መልካም መልካም አ ዳ ር አዳር መልካም አዳር ለማለት ደግሞ መልካም የሚለው ኤም ኢ መ ኤል ል ኬኤ ካ ኤም ም መልካም መልካም አዳር ለማለት ደግሞ አለም ማለት ኤ ነው ብያችኋለሁ። ኤ እንደ አ ትነበባለች። ዳ ደግሞ አራተኛ ፊደል ነች። ዲኤ ዲኤ ዳ አር ደግሞ እንደ ርር አዳር ይላል። መልካም አዳር መልካም አዳር እሺ፣ እዚ ጋር ደግሞ እሺ እሺ አ ል ጠፋ ም አልጠፋም እሺ አልጠፋም ለማለት ደግሞ እሺ ምለው እ ማለት ኢ ብቻዋን እንደ እ ትነበባለች። ቀደም ብለንም እንዴት ስንል እዚህ ጋር ይታናል። እንዴት ለማለት እ ኢ እንጽፈናል። እዚህ ጋር በካፒታል እዚህ ጋር በስሞል ስላደረኳት ነው እንጂ ሁለቱም ኢ ናቸው ማለት ነው። ስለዚህ እሺ ስንል ኢ ሺ ማለት ደግሞ ሶስተኛ ፊደል ኤስ ኤች አይ ሺ እሺ እሺ። አልጠፋም ለማለት ደግሞ አ ለማለት ኤ በያችኋለሁ ኤ እዚህ ጋር አመሸክ ስንል ኤን ይጀመረናል። አሽ ጋር ያን አናት እንግሊዘኛ ሲሆን ደግሞ ኤ ይጀመረናል። አልጠፋም ማለት ማለትም አለ ማለት ኤን ጽፋለን። ል አይል ብቻ ጣ ቲኢ ቲኢ ቲኢ ፋ ኤፍ ኤ ኤፍ ኤ ኤም ብቻ ስለዚህ ምን አልጠፋም አልጠፋ ይላል ማለት ነው። ኦኬ። እሺ ከዚህ ጋ ደግሞ እ ደ ው ላ ለ ሁ እደውላለሁ ብለን በእንግሊዘኛ ለመጻፍ ደግሞ እ ለማለት ኢ ደ ድ ኢ ው ው ደብሊው ዩ ደብሊው ዩ ላ ኤልኤ ለ ኤልኢ ሁ ኤችዩ ኤችዩ ይሄን ይላል እደውላለሁ እደውላለሁ ይላል ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ደህና ደህና ሁ ኑ ሁኑ ደህና ሁኑ ለማለት ደግሞ ደህና የሚለው ቀደም ደም ብዙ ጊዜ እንዳየነው ዲኢ ደ ትባላለች። ህ ለማለት ደግሞ ኤች ብቻ ና እንኤ እንኤ ና ሁኑ ለማለት ደግሞ ሁ ኑ ሁለቱም ምንድናቸው? ሁለተኛ ፊደል ናቸው። ስለዚህ ለሁለቱም አናባቢ ዩ እናስገባለን። ከዚያው እዚህ ጋር ምንድነው፣ በዋናነት ማወቅ ያለብን ተነባቢዎችን ማወቅ ነው። ተነባቢዎችን ካወቃችሁ ለሁለተኛ ፊደል ዩነት አናባቢ ማለት ነው። ስለዚህ ሁ ለማለት ደግሞ ኤችዩ ነች። ተነባቢዋ ኤች ነች፣ አናባቢዋ ደግሞ ዩ ነች። ኤች ዩ። ኑ ለማለት ደግሞ ኤን ዩ። ኤን ተነባቢ ነች፣ ዩ ደግሞ አናባቢ። ስለዚህ ምን ሆነ? ሁኑ ይላል ማለት ነው። ሲሆን ሆኑ ደህና ሁኑ፣ ደህና ሁኑ ይላል። እሺ እዚህ ጋር ደግሞ ቻው፣ የመጨረሻ ትምህርታችን ነች። ቻው ቻው ይላል። ቻው ቻው ለማለት ቻ አራተኛ ፊደል ነች የቻ ቤተሰብ። ስለዚህ ቻ ለማለት ሲ ኤች ኤ። ኤች ው ለማለት ደግሞ ደብሊው ብቻ። ደብሊው ብቻ ው ስድስተኛ ፊደል ደብሊው ብቻ እንጠቀማለን። ስለዚህ ምን ይላል? ቻው ቻው ይላል ማለት ነው። እንግዲህ እንደዚህ ያደረግነው የተለያዩ ቃላቶችን መሞከር መለማበድ ይቻላል ማለት ነው። እናንተ እነዚህን ቃላቶች አማርኛውን እንግሊዝኛውን በደንብ አድርጋችሁ እያስተዋላችሁ ልክ እንደዚህ ጎንና ጎና ጋችሁ ብትጽፉት በጣም ይጠቅማችኋል። በጣም ወሳኝ ትምህርት ነው። ስለዚህ እንደዚህ ያደረጋችሁ መለማመድ ትችላላችሁ ማለት ነው። ቀጣይ ደግሞ ሌሎችን የአማርኛ የእንግሊዝኛ ቃላቶችን ይዤላችሁ እመጣለሁ፣ እንመማራለን ማለት ነው። እስከዚያ ድረስ እናንተ ቪዲዮ መደማርጋችሁ እዩት። መማር ከፈለጋችሁ በውስጥ መስመር አናግሩኝ። ታች ላይ ባለው ስክ ደውላችሁ እንዳልኳችሁ፣ ኢሞ ቴሌግራም፣ ወይም ደግሞ ሀሳቤ ከደወላችሁ ተመዝግባቸው ትምህርታችሁን መከታተል ትችላላችሁ ማለት ነው። ቀጣይ በሌላ ትምህርት እስከምመለስ መልካም ጊዜ። ባይ ባይ።